አንድ ማለዳ ከከፋ ቅዠት እንደነቃችሁ አድርጋችሁ አስቡ። ይህ ፊልም ወይም ቅዠት ሳይሆን እውነተኛ ህይወት ነው። ጎረቤቶቻችሁ፣ አብሯቸው የምትኖሩት ሰዎች በድንገት ሙሉ በሙሉ ተቀይረዋል። ከጣሪያዎች ላይ እየተንጠለጠሉ ከመናገር ይልቅ የሚጩሁ ጅራት ያላቸው አዲስ ፍጥረታት ሆነዋል። ይህ የሆነውም አንድ አሰቃቂና ብልህነት የተቀላቀለበት ስግብግብነት የተነሳ ነው ሆን ተብሎ ህጉን የማምለጫ ቀዳዳ ለመፈለግ መሞከራቸው የሰዎቹ መሰረታዊ ማንነት ለውጧል። ልነግራችሁ የፈለግኩት ታሪክ ልብ ወለድ ሳይሆን እውነተኛ ክስተት ነው። ይህ ታሪክ በጥልቀት በቅዱስ ቁርኣን በሱረቱል በቀራህ እና አልአዕራፍ ውስጥ ተመዝግቦ የሚገኝ ሲሆን የአላህን ህግ ማምለጫ መንገድ አግኝተናል ብለው ያሰቡትን አንድ ሙሉ የአሳ አጥማጆች መንደር ይናገራል። እናም ፀሐይ ከመግባቷ በፊት ወደ ዝንጀሮነት ተቀየሩ። እነሱ ዝም ብለው ዝንጀሮች አልነበሩም፣ ነገር ግን የተናቁ ዝንጀሮዎች ነበሩ። የሁሉንም ነገር ፈጣሪ እንዴት ልናታልል እንችላለን ብለው ሞከሩ። እና ቅጣቱ ከወንጀላቸው ጋር ፍጹም የተዛመደው ለምንድን ነው? ይህ ታሪክ አሁንም ድረስ በሶስት አጫጭርና አስደንጋጭ የቁርኣን አንቀጾች ማስጠንቀቂያውን ያንሾካሹካል። የሰው ልጅ ብልሃት ከመለኮታዊ ህግ ጋር ለመጋፈጥ ሲሞክር ምን እንደሚከሰት በጥልቀት እንመለከታለን። ታሪካችን የሚጀምረው በነቢዩ ዳውድ ዓለይሂ ሰላም ዘመን በፀሐይ በሚሞቀው የምስራቅ ሜዲትራንያ የባህር ዳርቻ ነው። ይህች መንደር ትሁት የአሳ አጥማጆች ነበረች። ሕይወታቸውና ኑሯቸው ሙሉ በሙሉ በባህሩ ላይ የተመሰረተ ነበር። በዚህ ዘመን አላህ ስብሐነሁ ተዓላ ለሰዎች አንድ ግልጽና የማያሻማ ህግ አስቀምጦ ነበር። ሰንበት ወይም ቅዳሜ ከስራ የተከለከለ ቀን ነው። ይህ ለእረፍት ለአምልኮና ለማሰላሰል የተሰጠ ቀን ነበር። የእረፍት ቀን ብቻ ሳይሆን የመታዘዝ ቀንም ነበር። ነገር ግን መለኮታዊ ፈተና የጀመረው እዚህ ላይ ነው። ትዕዛዙን በእውነት እንደሚያከብሩ ለማየት አላህ ሱብሐነሁ ወተዓላ ተአምራዊና የማይታመን ክስተትን ፈጠረ። በየቅዳሜው ትልልቅና ወፍራም የአሳ መንጋዎች ብርሃናቸውን ከጣራ ላይ ማየት እስከሚቻል ድረስ በባህር ዳርቻው አጠገብ ይንሳፈፉ ነበር። ይህ ከዚህ በፊት ያልተለመደ እጅግ የበሳ ዓሳ ነበር። ሆኖም አርብ እና እሁድን ጨምሮ በሳምንቱ ቀሪ ቀናት ሁሉ ግን ውሃው በሚገርም ሁኔታ ጸጥ ይል ነበር። አሳ አይገኝም ነበር። ይህ ለእምነታቸው ቀጥተኛ ፈተና ነበር። ለመንፈሳዊ ግዴታቸው ቅድሜ ይሰጣሉ ወይስ የቀለለና የሞላ ትርፍ ፈተና ይበልጥባቸዋል? ሸይጣን፣ የክፋት ሁሉ ጌታ፣ የሚያብረቀርቁትን አሳዎችና የሰዎችን ናፍቆት አይቶ ሹክ አላቸው። ይህንን ሁሉ ትርፍ ለምን ታጣላችሁ? ቀላል ነው አርብ ምሽት ላይ መረቦቻችሁን ስቀሉ፣ ያኔ ተፈቅዷል። ከዚያም እሁድ ጠዋት መጀመሪያ ላይ ሰብስቡ። አያችሁ፣ በቴክኒኩ ቅዳሜ እያረፋችሁ ነው፣ በሰንበት ቀን እየሰራችሁ አይደላችሁም አይደል? ይላቸዋል። እናም ልክ እንደዛው ለትውልዶች በአላህ ህግ ስር የኖረች ማህበረሰብ ለሶስት ተከፈለች። መንደሩም በሶስት የተለያዩ ቡድኖች ተከፈለ። ብልሆቹ ወይም ደግሞ ኃጢአተኞቹ ድርጊታቸውን በምክንያት አስደገው። አላህ ሱብሃነሁ ወተዓላን ራሱን አታለናል ብለው እርግጠኞች ነበሩ ያገኙትም ህገወጥ የማምለጫ መንገድ እንደ እሳት ተስፋፋ ሁለተኞቹ ወይም የዳኑት ጻድቃንና አስጠንቃቂዎች ይለምኑ ነበር ይከራከሩም ነበር ያስጠነቅቁም ጭምር ነበር ለምን እንደሚያስጠነቅቁ ሲጠየቁም በጌታችን ፊት ምክንያት እንዲኖረንና ምናልባትም እነሱ ይፈሩ ዘንድ ነው የሚል ጠንካራ ምላሽ ሰጥተዋል በመጨረሻም ራሳቸውን ከኃጢአተኞቹ ለመለየት ግድግዳ ሰሩ ሶስተኞቹ ዝም ያሉት ወይም ተመልካቾች የሚፈጸመው ስህተት መሆኑን ቢያውቁም አላህ ሊያጠፋቸው ወይም በከባድ ቅጣት ሊቀጣቸው ያለውን ህዝብ ለምን ትመክራላችሁ? በማለት ተናገሩ። ማስጠንቀቅ የጊዜ ማባከን ነው ብለው በማመን ገለልተኝነትን መረጡ። የህገወጥ ብልጽግናቸው ዜና እየጨመረ ሲሄድ መሪያቸውና አስተማሪያቸው የሆኑት ነብዩ ዳውድ አለይሂ ሰላም ዜናውን ሰሙ። እስከሚቀጥለው ሰንበት ድረስ ራሳችሁን አስተካክሉ፣ አለበለዚያ እርግማኑ በእርግጥ ያርፋል ሲሉ በጥብቅ አስጠነቀቁ። ነገር ግን ሰንበትን የጣሱት ሰዎች በብልህነታቸውና በትርፋቸው ጠረን ሰክረዋል። ሳቁባቸው፣ ንቀትና እብሪት የተሞላበት ሳቅ። በመልእክተኛው ላይ ተከራከሩ፣ የራሳቸው የማሰብ ችሎታ የበላይ እንደሆነ በመተማመን። በስግብግብነታቸውና ህጉን በራሳቸው ፍላጎት ለመተርጎም በመሞከራቸው በጣም ታውረው ስለነበር ነቢዩ ዳውድ አለይሂ ሰላም የሰጡትን ልባዊ ማስጠንቀቂያ ችላ ብለዋል። በዚያ እብሪተኛ ቅዳሜ ማግስት የመጣው ማለዳ ከየትኛው ማዕበል ይልቅ የሚያስፈራ ጸጥታን አሰፈነ። አሳ አጥማጆቹ እሁድ ዕለት ምርታቸውን ለመሰብሰብ ሲጣደፉ መረቦቹ ሞልተው ነበር። ሆኖም ፊታቸው ግን አስቀድሞ ወደ ሌላ መልክ ተቀይሮ ነበር። ለውጡ ቀስ በቀስ አልነበረም። ፈጣን፣ ጨካኝና በጣም አስደንጋጭ ነበር። ጆሮች ተዘርግተው ቅርጽ ቀየሩ። ክንዶች ተዘርግተው ከጉልበታቸው በታች ወረዱ። ክንዳቸው ሸካራ በሆነ ጸጉር ተሸፈነ። ጀርባቸው ጎበጠ፣ ጅራትም ወጣ። ቁርኣን ይህን ሊነገር የማይችልን አስፈሪነት በሁለት አጫጭር ቃላት ይገልጸዋል። የተናቁ ዝንጀሮች ሆኑ። የመንደሩ አደባባይ በሚያስፈሩ ፍጥረታት ተሞላ። እነዚህ ፍጥረታት አዲስ የወጣላቸውን ጸጉር እያባጠጡ በተስፋ መቁረጥና በግራ መጋባት ስሜት ይጩሁ ነበር። ሆኖም የሰውነታቸው ቅርጽ ቢቀየርም የሰው ትዝታቸውን፣ ንቃተ ህሊናቸውን እና የጠፋባቸውን ነገር ግንዛቤ ይዘው ነበር። የቀድሞ ቤተሰቦቻቸውን መለየት ስለቻሉ ወደ ዘመዶቻቸው ቀርበው አምርረው አለቀሱ። ነገር ግን ስቃያቸውን ለመግለጽ አንድም ቃል መናገር አልቻሉ። የሰው አእምሮ በአሰቃቂ የእንስሳ አካል ውስጥ ታስሮ ቀረ። ቅጣታቸው አካላዊ ብቻ አልነበረም፤ መንፈሳዊ ውርደት ነበር። በዚህ አሰቃቂ ሁኔታ ውስጥ የቆዩት ለሶስት ቀናት ብቻ ነበር። ምግብም ሆነ ውሃ ያቆያቸው አልቻለም። ከዚያም ሞቱ። የተቀየሩት አስክሬናቸው አስክሪናቸው በአሸዋ ላይ ህይወት አልባ ሆኖ ቀረ። ዘር አልተረፈም። መስመራቸውን የመቀጠል እድል አልነበራቸውም። እብሪተኛ ትውልዳቸው ሙሉ በሙሉ ጠፋ። አስፈሪዎቹ ሶስት ቀናት ካለፉና የተቀየሩት አካላት ከጠፉ በኋላ በመንደሩ ላይ ጥልቅ ጸጥታ ሰፈነ። ጻድቃን አማኞች ከጥፋቱ ያስጠነቀቁት የመርከብ ጣቢያዎቹና መሬቱን ወረሱ። ንቁ አስጠንቃቂዎቹ ብቻ ናቸው የዳኑት ቁርኣን ይህም በግልጽ ሲናገር ከመጥፎ ነገር የሚከለክሉትን ነፃ አወጣን ይላል። ይህ ደግሞ ዝም ብለው የቆኙት ሰዎች ቡድን የኃጢአተኞቹን እጣ ፈንታ ተጋርተው ሊሆን እንደሚችል ያመለክታል። ይህ ጥልቅ ክስተት ለትውልዶች ሁሉ ጠንካራ ማስጠንቀቂያ ሆኖ ኖሯል። ታሪኩ የአላህን ትዕዛዝ ሆን ብሎ መጣስና ማጭበርበር የሚያስከትለውን የመጨረሻ ውጤት ያሳያል።